የተለየነው ነቢያችን አለ ላሰላም ር ለተቀመጡት የነበረ ችርት ነበረች። እዛ አካባቢ ላይ ደግሞ አቡ ሙሳል አሽዓሪ ረዲያላሁ ዓንሁ የተባለ ታላቅ ሰሃባ እሳቸውን አገለግላለሁ፣ እሳቸውን ይከድማለሁ ብሎ የነበረበት ቦታ ነበር። ከዛ በኋላ አቡበከር ሲዲቅ ረዲያላሁ ዓንሁ ሲመጣ ያው መግባት ፈለገ። ሊገባ አስፈቀደ። ነብዩ ሄዶ ነገረ። አቡ ወሰል አሽዓሪ ግባ በለው የጀነት መሆኑን ንገረዋል። ከዛ ገባ። ነብዩ እዚህ ቦታ ላይ ቁጭ ብለው ግራቸውን፣ ይሄ ልብሳቸውን ሰብሰብ አድርገው ጉልበታቸው ይታይ ነበር እግራቸው ወደ ውስጥ አንጠልጥለው ቁጭ ብለው ነበረ እና በዛ ሰዓት ላይ አቡበከር ረዲየላሁ ዐንሁ መጣ። የጀነት መሆኑን አቡ ሙሳ አሻሪ ነገረው። ከነብዩ አጠገብ በቀኝ በኩል ተቀመጠ። በዚህ በኩል ማለት ነው። ከዛ በኋላ ይሄ ክፍት ነበር። አሁን ይዘግቡት እና ከዛ በኋላ ድጋሚ ትንሽ ከቆዩ በኋላ ደግሞ ዑመር ብን ኸጣብ ረዲየላሁ ዐንሁ መጣ። አሁንም አስፈቀደ። ሄዶ አቡ ሙሳ አሻሪ ነብዩን አስፈቀዳቸው። ከዛ ግባ በለው የጀነት መሆኑን ደግሞ አበሽ ሰራው አሉ መጣ ዑመር። ዑመር ከመጣ በኋላ በግራቸው ወክል ደግሞ ተቀመጠ። ነቢዩ አለህ ሰላት ሰላም ሲቀመጡ በዛ ወቅት ላይ እንዳሉበት ነበረ በዛ ሁኔታ። ከዛ በኋላ ትንሽ እንደቆየ ደግሞ ዑስማን እብኑ አፋን ረዲ ላሁ አንሁ መጣ። ዑስማን ከመጣ በኋላ የአላህ መልክተኛ ትንሽ ዘግየት ብለው ያዝ አደረጉና ራሳቸውን። ከዛ በኋላ እዘለሁ ከዛ ወበሽሩ ብልጀና ማዕበል ወትለቲ ቱሲቡ በጀነትም አበሸረው የጀነት መሆኑን ንገረው። ግን ኡስማን እንደ አቡበከርና እንደ ዑመር ዝም ብለው ጀነት መሆኑን ብቻ ንገረው አላሉ። ያላህ መጥኛ የሆነ ሙሲባ እንደሚደርስበትም ንገረው አሉ። ይሄ ሙሲባ ሙስሊም ነን ብለው በሚሞግቱ በነበሩ ሰዎች እነዛ ኸዋሪጅ ይባላሉ፣ አፈንጋጮች ከስልምና አፈንግጦ የወጡ አካሎች ኡስማን እብን አፋን ጾመኛ ሆኖ ሌሊት ላይ ቁርአን እየቀራ

እንደው ፀጉሬን ልክፈትላቸው ፀጉሬን ልክፈታው ወይ፣ እውነት ሙስሊሞች ከሆኑ አጅነቢ እኔን ላለማየት ጥለው እንዲሄዱ አለ ኡስማን፣ የኔን ህይወት ለማቆየት ብዬ የአላህ ድንበር አንቺ ላይ እንዲጣስ አልፈልግም፣ ባንቺ ምክንያት እንዳትከፍቺ አላት። በዛ ምክንያት ያው እነዚህ ሰዎች አደብ አልነበራቸውም፣ ስርዓት አልነበራቸውና ጣራ ሰብረው ገብተው ኡስማን የገደሉት። ኡስማን መተው ግን የተቀመጡት እዚህ ጋር ነበር። ነብዩ እዚህ ጋር ተቀምጠዋሉ። ኡስማን እዚህ ጋር ተቀምጠዋሉ። ነቢዩና ኡስማን ፊት ለፊት ናቸው። አቡበከር አሉ ዑመር አሉ በጣም እዚህ ጋር የሚገርም ነገር ደግሞ አንድ ነገር የተከሰተው ምንድነው ልክ ዑስማን ሲመጣ የአላህ መልክተኛ ልብሳቸው እንደዚህ የነበረው ሰብሰብ ለቀቁት ወደ ታች ሸፈኑት ሸፈኑት ጉልበታቸውን ከዛ ገረማቸውና ጠየቋቸው አቡበከር ሲመጣ ይሄን አላደረክም ዑመር ሲመጣ ይሄን አላደረክም ለዑስማን ይሄን ነገር ለምን እንዴት አደረክ ሲሏቸው አማ አስተሂ ማተስተሂ ምንሁ መላኢካ ኡስማን እኮ መላእክቶች እንኳን ያፍሩታል፣ አሉ መላእክቶች እንኳን ያፍሩታል። ለኡስማን መላእክቶች ያፍራሉ። መላይኮች ያፈሩትን ኡስማን እኔ አላፍረውም ወይ አፈረው ነው ኡስማንም ብለው የአላህ መልክተኛ ወደ ታች ሰቅሰቅ አድርገውታል። ይሄ ምክንያቱ ደግሞ ዛሬ እዚህ ጋር የተገኘንበት ቢር አሪስ የአላህ መልእክተኛ ቅድም ኡስታዝ ወከር እንደነገራችሁ የአላህ መልክተኛ ቀለበታቸው እንዳደረጉት ሙሐመዱን ረሱሉላ የሚል ኻተም ነበረውና ደብዳቤዎችን ሲጽፉ ለአንዳንድ ቦታዎች የሆነ እንትኖችን ሲጽፉ ያንን ቀለበት ይጠቀሙት ነበር፣ እንደ ማህተም። ከዛ በኋላ ያው ይወራረሱታል። ኡስማን ከኡስማን ከነቢዩ በኋላ አቡበከር አቡበከር ተጠቅሞ ከዛ በኋላ አቡበከር ሁለት ዓመት ከምናምን ከመሩ በኋላ ኡመር ኡመር አስር ዓመት ከምናምን ከመሩ በኋላ ለዑስማን አስተላለፉት ኡስማን ጋር ያችን ቀለበት እንደዚህ ያሽከረከራት ባለበት ሰዓት ላይ ትገባበታለች። ሶስት ቀን ውሃውን በማውጣት እና ያለውን ነገር በፍለጋ ሶስት ቀን ሙሉ እዚህ ጉድጓድ ላይ ፍለጋ በጣም ከባድ የሆነ ፍለጋ ተከስቶ ነበር። ሊገኝ አልቻለም። አላህ የፈለገበት የራሱ ህክም አለው የራሱ ጥበብ አለው። እና ይሄ ያው እዚህ ስንመጣ የእነሱ ማንነት የእነሱ ታላቅነት እንድንረዳ ነው። ይህንን መዋሪኮ ሲናገሩ ከሊፋነታቸው ከነቢዩ በኋላ አቡበከር እንደሚተኩ ከአቡበከር በኋላ ዑመር እንደሚተኩ ከዑመር በኋላ ዑስማን እንደሚተኩ ማሳያም ነው እቺ ቦታ ይላል። አሟሟታቸውም ደግሞ ልክ እንደዛው እንደሆነም ደግሞ ማመላከቻ ነው። ቀብራቸውም ደግሞ ልክ እንደዛው ነው። ነቢዩ አሉ። ከነቢዩ አጠገብ አሁን ቀብር የዘየራችሁ ሰዎች አብረው ነበር አይደል? አቡበከርና ዑመር። የዑስማን ቀብር ግን ፊት ለፊት ነው፣ ፈንጠር ብሏል። ዑስማን እዚህ ቦታ ላይ ቀብራቸውም ደግሞ ልክ እንደዛው ትንሽ አለፍ ብለን በቂ የሚባለው ቦታ ነው ዑስማን የተቀበሩት። ይሄ ያንንም ነው የሚያሳየው። ኑሯቸውንም ሞታቸው ሞታቸውንም ነው የሚያሳየው አላህ